አቤት፣ አቤት ነብሯ ማለት ነው ዛሬ የኛ ድንቅ የኛ እለልት የኛ ሚስማት የእህቶቿ ጠንበለል ሩታዬ እንግዲህ በይሳቅ ቻና ላይ መጣለች ማለት ነው። አሁ ይመችሽ ማለት ነው። ደግሞ አምሮብሻል ሰሞኑን ማለት ነው። እያማረብሽ ቀጥይ ማለት ነው። ሩታዬ የምንወድሽ ማለት ነው። ማን እንዳንቺ መልካም ሰው አለ? እውነት በጣም መልካም ሴት ናት ሩታዬ ማለት ስንትን ሰው አሳድጋለ ስንትን የዩቱብን ወጣት ከፍ አድርጋለች ማለት ነው። ኒንጃ ለሩታኔ ቃላት የለኝም ማለት ነው። ሩታ እስከ ከመጨረሻ በዚህ መልካምነትሽ፣ በጡርነትሽ፣ በጀግንነትሽ፣ በአንበስነትሽ ቀጥይበት። የኛ ጀግና ሴት በጣም ትለያለሽ። እውነት እንደዚህ የአንቺ መልካም ስሰሪ ደግሞ ፈጣሪ ከላይ ለአንቺ መልካም ነገር ይሰራልሻል። የኛ ጀግና ሴት መቼም ወጥቀሽ ማየት አንፈልግም። ስቀሽ በቃ ተደስተሽ፣ ሰዎችን እንደዚህ እያሳደግሽ እስከ መጨረሻ እንዲሆንልሽ ምኞት ይኖሩ። እውነት እንደ ሩታ በጣም ልዩ ሴት ናት። እናንተም ታውቃላችሁ የስንት ሰብ ዩቱብ እንዳሳደገች ስንትን አንድን ሰው እንኳን ለምሳሌ አንድ ሰው ብታሳድግ ያንን ሰው ለብዙ ሰው ሊጠቅም ለብዙ ሰው ሊተርፍ ይችላል። እና የኛ ጀግና የኛ አንበሳ የኛ ዋነበር ማለት ነው። ለአንቺ ቃላት የለንም። አሰላሙ አሌይኩም ወራህመቱላ ወበረካቱ። ውድ ቤተሰቦች ሰላም ሰላም ብያለሁ ብያላችሁ። በሰላማችሁ ብዝት ተረፍርፍ ይበልልኝ። ይህንን ቪዲዮ ከወደዳችሁ ላይክ ሼር ሰብስክራይብ እያደረጋችሁ ቤተሰቡ ሁኑ። እንግዲህ ዛሬ ሩታዬ ማለት ነው በአዲስ ቻናል ላይ ብቅ ብላለች ማለት ነው። አብ ይመችሽ ማለት ነው። ይመቻችልሽ የተማ ቻቸ እንጀራ ይስጥሽ ማለት ነው። እኔ እውነት ለመናገር ማለት ነው ይሳቅ በቻናሉ ስለመጣ በጣም ደስ ብሎኛል ማለት ነው። ደስ እያለኝ ምክንያት ያው ከሩታዬ ጋ ተራ በተራ እያሉ ማለት ነው ያቃጥሉልናል ማለት ነው። አስታፍራላ አረቢ ነው፣ በጣም ነው የገረመኝ እውነት ሳያቸው በጣም ነው ደስ ያለኝ ማለት ነው። እኔ በጣም ተናድጄ ነበር ማታ ራሱ ማለት ነው። ግን አሁን በጣም ተደስቻለሁ ማለት ነው። እንግዲህ ይቀጥላል ማለት ነው። እስቲ ማንነቷን የሩታን ማንነቷን ታሳያቸው ማለት ነው። ትንሽ ትሄድበት አይደል ቤተሰብ፣ እኔ ብትሄድበት በጣም ደስ ይለኛል ማለት ነው። እንደውም ብታረዝመው ራሱ ደስ ይለኛል ማለት ነው። ምክንያቱም ሴት ምን አይነት እንደሆነች ለብቻው ምን አይነት ነገር እንደምትችል ማሳየት አለባት እኔም፣ እኛም ደግሞ እኔ ብቻ ሳይሆን እናንተም እናንተም ደግሞ ከሩቲ ትምህርት ተምራችሁ ትምህርት ወስዳችሁ በቃ ምን አይነት አቅም እንዳለን እኛ። አንድ ሴት ከቆረጠች በኋላ ለብዙ ነገር ትወጥቃለች፣ ለብዙ ነገር ክፍተትን ትሰጣለች። ነገር ግን አንዴ ከቆረጠች በኋላ የት እንደምትደርስ ማሳየት አለባት፣ ማቆሚያ እንደሌላት ማለት ነው። በጣም ደስ ይላሉ፣ እና ይሳቅም በጣም ደስ ይላል ማለት ነው። ግሩታ ያደራሽን ያብርሽ፣ ነገር አደራሽን፣ እውነት እኔ በጣም ነው የሚያሳዝነኝ እውነት ለመናገር ማለት ነው። ያው ሩታንም ወድጄ ሳይሆን በጣም ነው ስለመወዳትም፣ ገና ብርሽና ሩታ በመሀላቸው ማንም እንዲገባ አልፈልግም። እና ሲቀጥል ደግሞ እኔም እየቀለድኩ እያለ ሩታ እንደዚህ ነገር አታረግም። ሲቀጥል ጓደኛዬ ነው ብላለች። በዚህ አጋጣሚ በቃ ስልብ ይብቃችሁ፣ እንዳትሰድቧት። እኛንም እሷንም አትንኮን፣ እውነት እንዳትነኩን። ፏ እንበሉበት የእኛ ድንቅ ፏታ አድርገን ማለት ነው እንዴ! የምን መደበር፣ የምን መጨናነቅ፣ የምን ማሰብ ማለት ነው። እንደዚህ ፏ ፈንጠሽ ማለት ነው እንጂ ደስ አላለችም። እኔ በጣም ነው ደስ እያለኝ ማለት ነው። እውነቴን ነው የምላቸው፣ ከልቤ ነው ደስ እያለኝ ማለት ነው። ፈታ ለማለት እንዴ፣ ዓለም ዘጠኝ ናት። አስራት ሞላ መጂዝ ያለችንም እድሜ ማለት ነው። ፈታ፣ ዘና በማለት ጊዜያችን ማሳለፍ አለብን ማለት ነው። ሁሌም በቁርፋ ሁሌም እኝኝ በማለት ሁሌም በማልቀስ በቃ ሁሌም በመከፋት ሳይሆን በቃ የእኛ ድንቅ እስካለች ድረስ ማለት ነው፣ ሩትዬ እስካለች ፏፈታሽ እያለን እየሳቀን እየተዝናናን እሷንም እያየን፣ ሳቋን ስናይ ደግሞ እኛም ስንሰቅ ደስ ይለናል ማለት ነው። እኔ በጣም ደስ ይለኛ፣ ሩታ ስትሰቅ ከማንም ጋር ከማንም ትሁን፣ ብቻ ሩታ እንዲከፋት አልፈልግም። ትሳቅ ትፈንዳ እንደ ፋንድሻ ፍንክት ትበልልኝ የኔ ልልት ማለት ነው። ደግሞ ጀግና ናት። እውነት እውነቴ ለመናገር በጣም ነብር ነብር አንበሳ ናት። እንደ ሩታ ሴት እኔ አይቼ አላቅም። እውነቴ ነው የምላችሁ። ነገም ዛሬ እንግዲህ ሩታዬ አንበሳ ሩታዬ ጀግና፣ የእኛ ልልት፣ የእኛ ቆንጆ፣ የእኛ ሚስማርት ማርት ስንላት ብዙዋችሁ ማለት ነው እኔ እንዳ የምትቆጡ የምታለቅሱ የምትናደዱ ማላችሁ፣ አትናደዱ። እኔ እኮ ነው ምላት፣ እናንተ ሳትሆኑ የምትናደዱት የሩታዬ ወደሳቱን የሩታዬ ጠላት ማለት ነው እኔ ነኝ እኮ ያልኳት። እኔ ነኝ እኮ ያቀማጠልኳት ማለት ነው። እኔ እንደፈለኩ መናገር እንደፈለኩ ማድረግ ሩታዬን መፍት ነው። እና ብዙም እንዳትናደዱ ከፈለጋችሁም እናንተ ማለት ትችላላችሁ። እና ዩቲዩብ ክፍት ነው ማለት ነው። እናንተም አድንቁልን ማለት ነው። ስትደንቅ ደግሞ ከፍ ከፍ ስትል ማነው ነው ደስ የሚለው። ትላንት ነው ባብሮሽ ቤት እኔ በዳኒ ቤት ኮሜንት አንብቤ ያለው በጣም ነው ደስ ያለኝ ማለት ነው። ሁሉም ሮታ ሮታ ሮታ እንደዚህ ነው እኛ የሚያምርብን ማለት ነው። መሳደብ ከስድብ ነፃ የሆነ ነገር ብት ኮሜንቱ አብት ይመቻቸው። በጣም ውስጤ በጣም ደስ ብሎኛል ማለት ነው። ዛሬ ደግሞ እልልቴን ስላየዋትም ደስ ብሎኛል። እንግዲህ ይሳቀን፣ ሰብስክራይብ ያደረጋችሁ በሩትዬ ስም አድርጉልን። አሁን በደንብ አድርጋችሁ ተቀበሉን። የነበረን ቆይታ ይሄንን ምስል ነበር። ባይ ባይ